እሺ ሊያ ተሾመ፣ መስፈርቶቹ እንድጠይቅሽ። በመጀመሪያ ደረጃ ትልቁ መስፈርቱ ውሻ ተወጃለሽ። ትልቅ ነው ውሻው ራሱ። በጣም ነው ወንድ ውሻ እንዳለ ውሻ በጣም ነው በጣም ጥሩ ይኸው። በስስ ጎነት እየገባች ነው። ውሻ በጣም ተወዳለች። እሺ እድሜሽ፣ ከሀያ አምስት እስከ ሰላሳ ነው። ከሰላሳ አትበልጭም። ሀያ አምስት አልበልጥም መስፈርትን ታሟያለሽ። ከሀያ አምስት እስከ ሰላሳ ነው። እሺ እየተማገርበት ነው፣ ችግር የለብኝም ብሏል። ከነሯ የእንትን ችግር ምንም ይሁን ረጅም ነሽ። ቁመትሽ ምን ያህል ነው? ሜትር ከሰባ። ለሴት ሜትር ከሰባ በጣም ረጅም ነው። ረጅም ስላለ እሺ፣ ስራ ባይኖራትም ችግር የለውም ብሏል። አግብተሽ አልፈታሽ ያለ ፍልተር ገብተሻል። የደስደስ አለ ያላት የደስደስ አለሽ። ዲምፕል ሳይቀሩላ አለሽ፣ ለቆንጅናሽ ምስክር። በጣም ጥሩ። የላውጋውን መስፈርት ታሟያለሽ። እሱስ እንዴት ነው? ይኸው ሊያ ተሾመ መስፈርትን በሙሉ ታሟላለች። ከምንም በላይ ውሻ በጣም ትወዳለች፣ ረጅም ናት፣ የደስ ደስ አላት፣ ቆንጆ ናት። እነዚህ መስፈርቶች አይሻ። ተንኮለኞች ቤተሰቦቼ ከፕሮፋይሏ ውስጥ ገብተው ቴክስት ያደርጉልኛል። ፎቶ እና መስፈርት ግን አሟልታለች። እንግዲህ ቺ ቆንጆ እንደሁም ከመስፈርት ጭማሪ ስራ ባይኖራትም ችግር የለውም ብላለች ብለሃል። እሷ ግን ስራ አላት ጭራሽ።

እኔ አይፊል እናንተ ተስማማላችሁ ብዬ። በጣም ፈገግታሽ በጣም ያምራል ውዴ። ቆንጆ ነሽ፣ ዲምፕልም አለሽ፣ ሰልካካም ነሽ እና ቆያ። የሰርግ ዘፈን ከፍትላችሁ ነው እኮ እንዴ! እ ሳምንት ነው እንጂ እሱ ነው ያቡ። ኖ ኖ ኖ፣ ዛሬ ነው ትሄዳላችሁ፣ ተከፍቶላችሁ ከዛም በኋላ ካልተስማማችሁ፣ ያልተስማማችሁበት ነጥብ ካለ ትመጣላችሁ። ሁለታችሁንም እድራችኋለ ያልተስማማችሁበት ነጥብ ሳለክ አመሰግናለሁ። የሚራ አንቺም መልካም ነው። ስለጋ እንዳንተ ይቅናኝ ለማለት የሆነ የሚባል ነገር አለ እንትነት

በረከት ይደርብላተ እንዲህ መራጊ ግን አይ አንቺ ይሉሽ በቃ አንተ ነረጋ በሻይ አይዞሽ ይመጣል። መስፈርቷ እኮ ይኸውልህ ያ ያ አግብታ የፈታ ቢሆን ችግር የለብኝም ብላ ስራም ባይኖረው ችግር የለብኝም ብላ ልጆቹም ቢኖሩ ችግር የለብኝም ብላ ስፖርተኛ አቋም ያለው ጸጉር ያለው ስላለች እኮ ነው። አይ የለም ስፖርት የሚሰራ ሰው ኢትዮጵያ ውስጥ፣ አይ በአብዛኛው የኢትዮጵያ ወንድ ከኔ ጭምር ስፖርት ላይ አላርጅኮች ነው። ያኮኖ ችግሩ ስፖርተኛ ትፈልጋለች፣ ምክንያቱ ይነገረን። አቢባ የስፖርተኛ ምክንያት ምንድ ነው? ይናክል ሰው ተሳረገች ስፖርተኛ ስትሆን ራስን ትጠብቃላ። ራሱን የሚጠብቁ ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርት ማለት አንደኛ ነገር ዲሲፕሊን ነው። ስፖርተኛ ነው ማለት ዲሲፕሊን አለው ማለት ነው። ሁለተኛ ተክለ ቃሙ የተስተካከለ ነው የሚሆነው ሁለተኛ እኔ ስፖርት ስለምሰራ ስፖርተኛ ካልሆነ እኔ ስሰራ ምን ያራግጥሻል ይለኛል። ከዛ ይህን መባል አልፈልግም። ስለዚህ ከእኔ ጋር ማች ውርድ የሚያደርግ አብሮኝ ስፖርት የሚሰራ ለዛ ነው የምፈልገው። ስፖርተኛ ወንድ ነው ግን አማቋም ይኖረዋል። ስፖርተኛ ወንድ ከሆነ ናሁን ስለሚጠብቅ ደግሞ ረጅም እድሜ ይኖርላታል፣ በጊዜ አይሞትም አይደለም። ያ ኦፍኮርስ ትክክል። የሚራን መስፈርት ነው አሁን የማነበው የሜራን መስፈርት የምታሟላ ወንድ ካለ ክትገባለት አንደኛ በእምነቱ ሙስሊም የሆነ ሁለተኛ ዲኑ ላይ ጠንካራ የሆነ እድሜው ከሰላሳ በላይ የሆነ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር ፀይም ረጅም ቁመቱ እስከ ሜትር ከሰማንያ ቢሆን ብላለች ረጅም ማለት ነው ስራ ባይኖረውም ችግር የለውም አብረን ሰርተን እናድጋለን ግን የተማረ ይሁን አግብቶ የፈታም ቢሆን ችግር የለውም። ልጆችም ቢኖሩት ችግር የለውም። ስፖርተኛ አቋም ያለው እና ፀጉር ያለው ማለት መላጣ ያልሆነ ብላለች። ይህንን መስፈርት የምታሟላ ወንድሜ አብዱል በጣም ፈልጎ ነበር። ሚራን ግን ፀጉር የለውም። ከፈለክ ቱርክ ሄደህ አስተክለ መምጣት ትችላለህ። ችግር አለብሽ? ቱርክ ሄዶ አስተካክልኛለች። ሐቢባዬ ቱርክ ወስደሽ ለምን አታስተካክልለትም? ይረግፍ ኳን ደሞ በተፈጥሮ ቢኖሩ አይሻልም? አውዬ አሁን ሌላ ፕሮሰስ እኔ ደግሞ ኢትዮጵያ ገብቼ ነው መኖር የምፈልገው። ከሀገር ውጭ መኖር አልፈልግም። ከቤተሰቦች ጋር ምናምን መኖር ስለምፈልግ እሱ ደግሞ አግብቶ የሚወስደው ሰው ነው የሚፈልገው። ትክክል። እሱ አግብቶ ወደ ውጭ የምትወስደው ነው የሚፈልገው። አንቺ ደግሞ ወደ ኢትዮጵያ ገብተሽ መኖር ነው የምትፈልገው። ሀገሮች ላይ መቅበድ የምትፈልገው። አብድሄ ጉድላክ። ለአንተም ጥሩ የምትወስድክ ይቅነክ። አሜን ስለዚህ የአብዱልን መስፈርት አነብላቸዋለሁ ኮዱን ነግራቸዋለሁ የሚራ ኮድ ዜሮ አምስት ነው ኡመር አሊ የሚባል ልጅ ዜሮ አምስት እየጻፈ ነው ስፖርተኛ ነው መሰለኝ አስገቡት ሞዴሬተሮች ኡመር አሊ የሚባለውን ልጅ እየጻፈ ነው ጋይስ እሺ የአብዱል መስፈርት አንድ ወይ አብዱል የምንቀለው ወጣ ወጣ እናትሽ በጣም ያሳዝናል አብዱል ለመሰለች በቀደምም አንዷ ልጅ እንትን ፀጉር ያለው ነው የምፈልገው ብላ ሞራሉን ነካችው። ፀጉር ያለው አምጥቶ መጥቶ አንድ ቆንጆ ዳይመንድ ናት። እንደውም ይዛው የመጣችው ዳይመንድ የምትባል ጓደኛ ይመጣ እከሌን አስገቢው መስፈርቷን ያሟላል ብላኝ አስገብቼው በጣም ቆንጆ ልጅ ነበረ፣ እና ይዞ ሄደ። አይኑ እያየ አሁንም፣ አንቺ መላጥ አልፈልግም፣ ፀጉር ያለው ቀንም አብረን ነበርን እና ይሁን እንትን አለኮ ሀብዬ የምትሰማኝ ነገር የሆነ ከሱ በታች ሆና የምትታዘዘው ምናምን፣ አይ ቲንክ እንደዛ እያለ እያወራ ነበር። የዛን ቀንም ነበር ያዳመጥኩት ነበር። ያ የምንደማመጥ ቢል አሪፍ ነበረ። ግን የምትሰማኝ ብቻ ሲሆን ላይክ የራሱን ፍላጎት ብቻ ነው ግን ይታዘዛል ወይ ነው። ማዘዝ ብቻ ሳይሆን መታዘዝ ይችላል ወይ ነው። እሺ አሁን ይሄኛው ማን ነው? ወይስ ሌላ ነው? እሺ ቪዲዮ እኮ አብርቷል፣ ግን አይሰራም መሰለኝ፣ አይሰማም ምንድነው? ያንተማ? ትክክል ነው። አይ አግን ቪዲዮ ማብራት ስለማትችል ነው እጠይቃለሁ። ሁለት መቶ ሀያ አራት ብቻ ነው ፎሎክ ቪዲዮ ማብራት አትችልም። ኦኬ ሱሌ፣ ቅድም መጥቶ ነበረ። ኔትወርኩ አይሰራም ነበር። አሁን ኔትወርኩን አስተካክሎ መጥቷል። ሱሌ፣ የሚራን መስፈርት የምታሟላ ከሆነ እጠይቅሃለሁ ጥያቄዎች። በመጀመሪያ ደረጃ ሙስሊም ነህ? እሺ። ቢነት ላይ ጠንካራ ነህ? በጣም ማሻ፣ በጣም አለ። እሺ። እድሜ ከሰላሳ በላይ ነው ከሰላሳ በላይ ሰላሳ ሁለት ማሻአላ። እሺ ሀገር ቤት ውስጥ ነው የምትኖረው? አዲስ አበባ ጸይም ነክ በጣም ጸይም አይደለሁ። ቀይ ዳማ ይሁን አላ ጸይም ቀይ አትወድም። ቀይ ወንድ አትወድም እሷ፣ ጸይም ነው የምትፈልገው። አይ ቀይ አይደለም። ማሪ ብራይ አስተያየ አንቺና ራሱን ራስሽ ቀይ ነሽ፣ እሱን ይው ጸይም ነው። እሺ ረጅም ነክ ቁማን ቁራጭ ነው ማሻላ። እሷ ሜትር ከሰማንያ ድረስ ነበር የምትፈልገው። እንደውም አንተ ከሜትር ከሰማንያ ረጅም ወንድ ነው የምወደው ብላለች። እሺ ስራ ስራ ችግር የለውም ባይኖርክ አብረን ሰርተን እናድጋለን ብላለች። ግን የተማርክ ነክ ማስተሬን አሁን ሰኔ ላይ ነው የምመረቀው። ለው አንቺ መስፈርትሽን እንዳለ የሚያሟላ መጣ እሺ አግብቶ ይፈታ ቢሆንም ችግር የለብኝም እበ ችግር የለብኝም ብላለች ግን ስፖርተኛ ነው የምትፈልገው እሷ ስፖርተኛ ነክ ንዲ ምነከስ ያድግንብን በጣም እንኳን ደስታለች ፀጉር አለ መላጣ ወንድ አልሄድም ብላለች ይኸው ፀጉር አለ ስፖርተኛ ነው ማሻላ ማሻ ሙሉ መስፈርትሽን የሚያሟላ መጣ እሷ ግን እኔ አንድ ነገር አለ። እሺ ያው ጥሎብኝ መቀመጫ እወዳለሁና አላት። ምን ምን? መቀመጫ ጥሎብኝ እወዳለሁ። ወይ የላትም፣ በቃ ሌላ ያላት ይሄን ችግራለው እድሜ ለቱርክ፣ ታሰራላት። አቅሙ ካለ በቃ እንግዲህ ምን ይደረጋል? እኔም ልክ ማለት ነው ገንዘብ የለህም ቱርክ ልከ እንድታሰራላት ኔትወርክ ሳይኖረው ገንዘብ ከየት ያመጣል? ሀቡዬ እኔ ከነ ማንነቴ በተፈጥሮ የሚወደኝ ነው እንጂ እኔ ካለኝ ነገር ላይ የምጨምረውም የምቀንሰውም ነገር አይኖርም። እኔን እንደኔ አክሴፕት የሚያደርገኝ ከሆነ ዌልካም። እንደዛም አይሆን ከሆነ ግን አይሆንም። ጀግና እኔ ከነ ሁሉ ነገር የሚወደኝ እንጂ ምንም ነገር የሚቀይር፣ የሚቀንስ፣ የሚጨምር አልፈልግም። ጀግና እኔ እንደዚህ ነኝ፣ ከወደደኝ ኦኬ። ግን ምክንያቱም እኔ ባሰራውም ነገ ቂጣ ያላስካይ ይልስለዚ ትክክል እውነትሽ ነው። ብታሰሪም ከአንቺ የበለጠ ካጌ ይሄዳል አንድ ጉበዝ ነሽ። ማግኘትም ታቋማለሽ። አቋማለኝ፣ ግን ቂጥ የለኝም። መቀመጫ ነው ለሚዲያ የመጥሉ። ቂጥ የሚለው ቃል መቀመጫ እንላለን። ሶሪ ለአነጋገሪ አምሶ ሶሪ ጋይስ መቀመጫ የለኝም። እሺ ቤተሰብ፣ አሁን የሚራ መስፈርት የምታሟላ ካለክ ዜሮ አምስት ጽፋለ። ሚራ አቋም ያላት፣ አቋም ስላችሁ በአቋሟ የጸናች ናት አትወላውልም ገባችሁ በቃ ይሄ ነው አምኖ የተቀበለ ይቀበለ ያልተቀበለ ይመቸው ነው ምትለው ቆራጥ ናት መስፈርቷን አትቀያይርም ሲመጣ ይመጣል እንጂ ባሉ ሲቀር ይቀራል እንጂ መስፈርቷን አትቀያይርም የሚራ መስፈርት አንደኛ በእምነቱ ሙስሊም የሆነ ሁለተኛ ዲኑ ላይ ጠንካራ የሆነ ሶስተኛ እድሜው ከሰላሳ በላይ የሆነ ኢትዮጵያ ውስጥ የሚኖር ፀይም ምንድን ነው ፕሮፋይሉ እንደዚህ አይነት ፕሮፋይል የሚያደርጉ ሰዎች ትክክለኛ ሰዎች አይደሉም፣ አታስገቡ፣ መጠየዋለሁ። እሺ፣ ሀገር ቤት የሚኖር ጸይም ረጅም ስራ ባይኖረውም ችግር የለውም አብረን ሰርተን እናድጋለን። ግን የተማረ አግብቶ የፈታም ቢሆን ችግር የለውም ልጆችም ቢኖሩ ችግር የለውም። ግን ስፖርተኛ አቋም ያለው ቦርጭ መላጣ አልወድም ብላለች። እንቅጭ እንቅጫን ተናግራለች። ይህ መስፈርት የምታሟላው ወንድሜ ዜሮ አምስት እጽፋለሁ መቀመጫ የማይፈልግ ዋው፣ ቪዲዮ አብራ ወይ ለምን የምፈርጋቸው ቪዲዮ ሊያበራ ነበርኩ። መቀመጫ ማይል የላትን መቀመጫ የሚያምር አቋም አላት። ዜሮ አምስት እየጻፉ ነው እኮ ቤተሰብ ኢንቫይት አርጓቸው። ሌላ ደግሞ አዲስ ተመዝጋቢ ማስገባት እንችላለን። አብዱል በጣም አሳዘነኝ። በጣም ሞራሉ ተነክቷል። ሴቶችን ጸጉር ምን እንደሚያደርግላቸው አላውቅም። እኔ ባሌ በእርግጥ ጸጉር አለው፣ ግን መላጣም ቢሆን ምንም ችግር የለም። ግን እኮ ባለፈው ተባቡዬ የእሷን ሞራን በጣም ነው የነካው። ልጅቷ እሱን ብላ ገብታ የእሷን ሞራን በጣም ነው የነካው። እሱ ትክክልአንደርስታለ ቡ ለዛሬ ብለሽ ነበር ዘካሪያስን ሄዳንተ የምትሆን የሚስታጣው ምክንያቱም አንተ አላማ ከሀገር መውጣት ነው ከሀገር መውጣት ህይወትን መቀየር ነው። ህይወት ደግሞ በሚስት አይቀየርም፣ በመስራት ነው ህይወት የሚቀየረው። በእናትህ ካታስጨንቀኝ፣ ህይወትህን ለመቀየር መጀመሪያ ብቻህን ለፍተህ ህይወትህ ከተቀየረ በኋላ ናናን የሚስት አገናኘሃለሁ። ግን ህይወትን ለመቀየር በሚስት ነው አንተና ሀይሌ ህይወታችሁን በሚስት ነው መቀየር የምትፈልጉት። አግብታ ከሀገር የምትወስዳችሁ ነው የምትፈልጉት። እንደዛ ደግሞ የለም። የሆነ በጎ አድራጎት ድርጅት ፈልጉ፣ የሚረዳችሁ ረድቷችሁ በበጎ አድራጎት በመልካም ነገር የሚወስዳችሁ እና ወይ ሰርታችሁ የምትከፍሉት በብድር የሚወስዳችሁ ፈልጉ። ኤኤም ዜሮ አምስት ሰፈን የገባው ወይስ ለራስህ? እንደምን ነሽ ደህና ነሽ? ዋሌኩም ሰላም እኔ ስለሚወድሽ ነው የገባት ኔስ ቀይ ስለሆንኩኝ ለሱ አልሆንም ሌላ ነገር ሞላለሁ፣ ግን ትንሽ ቀይ ነኝ እና ስለሚወድሽ ሰላም ነለሽ ብዬ ነው የገባት። እንደምን ነሽ? አመሰግናለሁ ወንድሜ እሺ መልካም እሺ። የሚራን መስፈርት የምታሟሉ ዜሮ አምስት ጻፉ እና ግቡ። ሰለሞን አይቻልም፣ ሙስሊም ነው የምትፈልገው እሷ። እስከዛም አዲስ የእሷን መስፈርት የሚያሟላ ሰው እስከሚመጣ አዲስ ሰው መግባት ይችላል። አዲስ ሰው አዲስ መስፈርቱን የሚያስመዘግብ ዜሮ ሰባት ላይ ነው። ሶስት ሰው መመዝገብ እንችላለን ዛሬ። ኦኬ። በአንድ ሳምንቱ አስር ሰው

እሺ ማሻአላህ እንዲገኝ ለእናንተም ደዋ ላ አድርግ ለሁሉም እዚህ ጋር ሰባት ሺህ ሰባት መቶ ሰዎች አላችሁ። ደዋ አረጋለሁ ብሎላችሁ። አርጊልን አርጊልን ማሬ እሺ፣ አያችሁ እንዴት ዲኗ ላይ እሷ ጠንካራ እንደሆነች? ለዛ ነው ዲኑ ላይ ጠንካራ የሆነ ሰው የምትፈልገው። እሺ፣ ተረኛ ሙክታር ቪዲዮ አብራ ወንድሜ። ለራስ ክልታስ መዘግብ ነው ወይንስ የሚራ መስፈርት ስለምታሟላ ነው? ይገባሃል። ቪዲዮ ወዲያው ማታበሩ ከሆነ እንሸኛለን። ኒው ታድርግ ያለው ደግመህ መኮመት እና መግባት እንዳትችል። እንደገባችሁ ቪዲዮ ማታበሩ ከሆነ ዊየር ሲሪየስ እየቀለድን አይደለም። ሶስት ሰው ማስገባት እንችላለን። ሶስት ትዳር ፈላጊ ብላችሁ ጻፉ። ሶስት ሰዎች አዳዲስ ሰዎች ሶስት ሰው መመዝገብ እንችላለን። ሰባት ሰው ተመዝግቧል። በቀን በየሳምንቱ አስር ሰው ነው የምንመዘግበው። ስለዚህ ሶስት ሰዎች ትዳር ፈላጊ ብላችሁ ጽፋችሁ ሶስት አዲስ ሰው መግባት ይችላል።